ውድ የፊዱሻ የቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ ጸጉራችሁ የሚረግፍባችሁ አሊያም ጸጉራችሁ ከስሩ የሚነቃቀልባችሁ ጸጉራችሁ ብዛት የሌለው በጣም የሳሳባችሁ፣ በቀላሉ በቤታችን እንዴት አድርገን ጸጉራችን የሚያምር ብዙ ቆዳው በተለይ ቆዳው ጤናማ የሚያደርግልን እንዲሁም የፀጉራችን ዛላው ጤናማ መሆኑ እርግጠኛ ከሆናችሁ ፀጉራችሁ ያምራል፣ ይበዛል። መርገፍ፣ በተለይ የፀጉር መሰባበር፣ መርገፍ፣ መነቃቀል ስታበጥሩት ፀጉራችሁ እጃችሁ ላይ የሚቀርባችሁ ይህን ተጠቀሙ። አሰራሩን ይኸው እዚሁ ላይ አስቀምጬላችኋለሁ። በደንብ ላይክ እና ፀጉሯ ለተጎደባት ጓደኛችሁ ለተጎዳባት ጓደኛችሁ ሼር ማድረጋችሁ እንዳትረሱ። በደንብ ሼር፣ ኮፒ፣ ላይክ አድርጉና ኮፒ ሊንክ አርጋችሁ ሼር አርጋችሁ ላይክ ማድረጋችሁ እንዳትረሱ ለአስር ጓደኞቹ ጓደኞቻችሁ ፀጉራችሁ ለተጎዳባቸው ላኩላቸው። አጠቃቀሙም እዚሁ ላይ ያለላችሁ እስከመጨረሻው በትዕግስት ይኸው እስከ መጨረሻው እዚህ ጋር መጀመሪያ አራት ማንኪያ የሚሆን ሮዝሜሪ አድርጌያለሁ። ሮዝሜሪ የፀጉራችንን ራስ ቅር አንደኛ የደም ዝውውሩን በደንብ ስለሚያነቃቃልን ፀጉራችን ለእድገት በጣም ቦታ ያገኛል ማለት ነው። ሲቀጥል ደግሞ ውዶቼ የፀጉራችንን እድገት በጣም ስለሚያፋጥንና ስለሚያበረታታልን ለፀጉራችን በጣም በጣም ይጠቅመናል። ሲቀጥል ደግሞ ፀጉር መርገፍን ያግዘናል። ፀጉራችን እንዳይረግፍ እንዳይረግፍብን። ከዛ የምናስገባው ምንድነው? ቅርንፉድ ነው። ቅርንፉድ እስከ 20 እስከ 50 ፍሬ የሚሆን ቅርንፉድ መጠቀም ትችላላችሁ። እንግዲህ ውጮች ቅርንፉድ ደግሞ እንደምታውቁት ልክ ላይክ እንደ ሮዝ ሜሪ የጸጉር ደም ዝውውራችንን የጸጉር እድገታችንን እንደገና ጸጉራችን ዛላው በጣም ጠንካራ እንዲሆን ይረዳናል። በዛ ላይ ከምንም ከምንም ከምንም በላይ በጣም አንቲኦክሲደንት ነው። ያ ማለት ፀጉራችን ላይ ያሉ ነገሮችን፣ ባክቴሪያዎችን፣ ጀርሞችን፣ ፈንገሶችን በደንብ ይገልልናል እና ፀጉራችንን ከጉዳት ይከላከላል። ሌላ የምናደርገው ሶስተኛው ዝንጅብል ነው። ፍሬሽ ዝንጅብል እንጨምራለን። ዝንጅብል ደግሞ ውዶች ዝንጅብል ደግሞ ጥቅሙ አንደኛ ላይክ እንደ ሮዝሜሪ እንደ ቅርንፉድ የጸጉራችንን የደም ዝውውር በሚገባ ያሻሽልልናል። የተለያዩ ንጥረ ነገሮች በውስጡ ስላለ ጸጉራችንን፣ በተለይ ይሄ ማሳከክ የሚለውን ነገር አይኖርም። የጸጉርን በጣም በጣም ከሚባለው በላይ ያጠነክርልናል። ፎሮፎር እና እንደዚህ አንዳንድ የጸጉራችን ላይ ጥብቅ ብለው ወይም ተለጥፈው የሚገኙ ነገሮችን በሚገባ ያስወግድልናል፣ በሚገባ ይከላከልልናል። ለምን አንቲባክቴሪያ ባክቴሪያ ባህሪነት ስላለው ስለዚህ ሞድ ይጠቅመናል። ሌላው የመጨረሻው የምናደርገው ምንድን ነው? ይሄ ናና ግን ሁሉንም መታጠባቸውን እርግጠኛ መሆን አለባቸው። ለምን እያንዳንዳቸውን እያጠብኩ ነው። ናና ጥቅሙ ወይም ሜንት ጥቅሙ ልንገራቸው። ውዶች የሜንትን ወይም ነአና ብለን በአማርኛ የምንጠራውን ሻይ ላይ ብዙ ጊዜ ሻይ ላይ ነው የምንጠቀመው። የእሱን ደግሞ ጥቅም በትንሹ ልንገራችሁ። አንደኛ ሜንት ፀጉራችን ላይ ይሄ የማበጥ ማሳከክን ብዙ ጊዜ ይሄ ጸጉራችን ይቀላል፣ ይቆጣል። እሱን እሱን በሚገባ ያስተካክልልናል። በነገራችን ላይ እሱም አንቲባክቴሪያነትን ባህሪ ስላለው ለጸጉር በተለይ ለጸጉራችን ላይ ተለጥፈው የሚገኙ ነገሮችን በሚገባ ያስወግድልናል ማለት ይቻላል ማለት ነው። ፎረፎርንም እንዲሁ ይከላከልልናል። በነገራችን ላይ የጸጉር መውደቅን ወይም የጸጉር መርገፍን ወይም የጸጉር መቀነስን በሚገባ በሚገባ በሚገባ ይረዳናል። በተለይ ጸጉር የሚነቀልባችሁ የሚረግፍባችሁ ሜንት እንደዚህ አድርጋችሁ ብትጠቀሙ እንደገና ጠንካራ የጸጉር እድገት እንዲኖረን ወይም ጠንካራ ፀጉር እንዲኖረን ይረዳናል። እኔ ደግሞ በራሴ በጣም በተጨማሪ ሁልጊዜ የምጠቀመው ይሄ እንደምታዩት ግሪን ቲ፣ ወይ ወይም አረንጓዴ ሻይ የምንለው ፍሬሹን አልያም ውዶቼ ይሄኛውን መጠቀም ትችላላችሁ። ይሄኛውን ሁለት አደርግበታለሁ እኔ ግን ፍሬሽም ስላለኝ እንደ እንትኔ ነው። ይሄኛውንም እጠቀማለሁ ይሄኛውንም እጠቀማለሁ። ሶ አረንጓዴ ሻይ ግሪን ቲ እና ውዶቼ ፋይናሊ ግሪን ቲ ጨምሬበታለሁ። የግሪን ቲ ጥቅም ስነግራችሁ ብዙ ጊዜ እስካልፓችንን ስካልፓችንን ወይም የፀጉራችንን ቆዳ የምናጸዳው ሲሆን እና ክፍት ሲሆን ነው ፀጉራችን በደንብ የሚያድግልን ብዙ ጊዜ እናገራለሁ። አፕል ሳይደር ቪኔገር እንዲሁም ግሪን ቲ እንዲሁም ግላይኮሊክ 7 ፐርሰንቱን ፀጉራችንን ቆዳውን ለማጽዳት እንጠቀምበታለን። ሶ ይሄኛውም ልክ እንደ ሌሎቹ በጣም ለፀጉራችን በተለይ ፀጉራችን መርገፍ መነቃቀል የሚያስቸግራችሁ ከሆነ ቆዳውን በደንብ ስለሚያጸዳልን እንጠቀመዋለን። ይሄ እንደዚህ ሰላሳ ደቂቃ አንተከተኩና ተከተኩና ካን ተከተካችሁ በኋላ ሁልጊዜ ማታ ማታ አንተክትካችሁ ሰላሳ ደቂቃ ታጠሉትና በእንደዚህ አይነት ነገር ለእናንተ በሚመቻችሁ ታደርጉና የፀጉራችሁን ስርስሩን ማታ ማታ ሁል ጊዜ አንድ ወር ብትጠቀሙ ፀጉራችሁ ላይ መርገፍ፣ መሰባበር፣ መቆራረጥ የሚለው በሚገባ ባይ ባይ ብላችሁ ማሰናበት ትችላላችሁ። ተጠቀሙ፣ ትወዱታላችሁ። እንደገና ይሄን ተጠቅማችሁ ስጨርሱ የፀጉራችሁን ስርስሩን በሳምንት ሁለቴም ሆነ ሶስቴም የጸጉራችሁን ስርስሩን እንደገና ዘለላውን ቅባት መቀባት መቀባታችሁን እንዳትረሱ፣ ከምንም በላይም ማለት ነው። ጎን ለጎን ግዴታ ፀጉራችሁ እንዳይደርቅባችሁ ምንጊዜም በሳምንት ሶስቴም ሆነ ምንም የጸጉራችሁን ስርስሩን እና ዘለላውን ቅባት መቀባታችሁን እንዳትረሱ። ዘለላው ምንጊዜም በጭቃ ቅባቶች መቀባት ወይም ሊቪንግ ክሬሞች፣ የጸጉር ክሬሞች መጠቀማችሁ እንዳትረሱ። እንደገና ውድ ጓደኞቼ ጸጉራችሁን ምን ጊዜም ምንም ነገር ከተጠቀማችሁ በኋላ ይታያችኋል። በእንደዚህ አይነት ነገሮች ማሳጅ በደንብ መደረግ አለበት። ምን ጊዜም ጸጉራችን በቀን አምስት ደቂቃ በዚህ ማሳጅ አደርጉት። እንደገና ውዶቼ ቆንጆ የጸጉር ቅባት ከፈለጋችሁ፣ ዱባይ ዩናይትድ አረብ ኤሚሬት፣ ጸጉራችሁ በፐርም በቀለም የተጎዳ የተሰባበረ፣ የተቆራረጠ እድገትና ብዛት የሌለው ቆንጆ የፀጉር ቅባት የምትፈልጉ ከሆነ ይኸው አለላችሁ ቁጥሬ እዚህ ላይ ያስለላችሁ፣ ዋትሳፕ ላይ ገብታችሁ አናግሩኝ ውዶቼ። ዱባይ፣ አቡዳቢ፣ አላይን፣ ቻርጃ፣ ፉጄራ፣ ራሳልኬ፣ ማና፣ ገያቲ እንዲሁም አሜሪካ፣ ሳውዲ ምናምን፣ ኢትዮጵያ ብዙ ጊዜ ጠይቁኛላችሁ፣ ሳስገባ ለእናንተ ፖስት አደረጋለሁ። ለጊዜው ያለው ዱባይና ከተማዎቿ ላይ ብቻ ነው። ቁጥሬን እዚህ ላይ ያስቀምጬላችኋለሁ፣ ዋትሳፕ ላይ እየገባችሁ ዘዙ፣ ያላችሁበት አመጣለሁ። እንዲህ ሲታይ ጠጡት ጠጡት የሚያስብል ቆንጆ የጸጉር ቅባት አለኝ፣ ለብዛትም እድገትም መፋፋትም ተጠቀሙ። ያለውን ነገር በደንብ ዋትሳፕ ላይ ያወራችኋለሁ። መልካም ቀን።